የብርሃን ጨለማ ክፍል ሶስት ጸሐፊና አቅራቢ ቤተሰብ ሁለ ገብትዩብ ጠዋት ላይ ስነቃ ፍቅር የለም፣ ግራ ገባኝ። ምናልባት ስራ ይሄድ ይሆናል ብዬ ከእንቅልፌ ብድግ ስል አጠገቤ ጣውላ ላይ አንድ መልእክት አየውኝ። ወረቀቱን አንስቼ ሳነበው በጣም አዝናለሁ እኔ ፍቅር ለዚህ ነገር ውስጥ ለዚህ ህይወት ውስጥ ስለዳረግኩሽ ራሴን መቋቋም አልቻልኩም፣ ጸጸቱ ገደለኝ ከሚያምር ቤተሰብ አውጥቼ እንደዚህ አይነት ህይወት ስለሰጠውሽ ይቅርታ አድርግልኝ። ፍቅር ባላሰብኩት መንገድ ህይወቴሽን እንዲያበላሸው አደረግኩት አዝናለው ብሎ ይላል። በስተ መጨረሻም እንዳትፈልጊኝ ወደማታውቂው መንቃከር ሄጃለው ይላል። ግራ ገባኝ። ደነገጥኩኝ። ምይዘው መጨብጠው ጠፋኝ። ምክንያቱም በእንደሳ ሁኔታ ላይ እንዴት ጥሎኝ ይሄዳል እየተዋደድን እየተፋቀርን ብዬ ግራ ገባኝ። በፍጥነትም ወደሚሰራበት አቅጣ አካባቢ ሂጄ ሰዎች ውስጥ ጠይቃቸው፣ ኧረ በፍጹም አልመጣም አሉኝ። ሁለት ሶስት ቦታ ሂጄ አየሁኝ፣ የለም አላየነውም አሉኝ። ግራ ገባኝ። አውላላ ሜዳ ላይ ቆሜ ምድሯ ዞረችብኝ፣ ተገለባበጠብኝ። በፍጥነትም ወደምሰራበት ቤት ሂጄ ለሴትዮዋ ሁሉን ነገር አማከርኳት። እሳም በጣም ደነገጠች። እንዴት ልጄ እንደዛ እየተዋደዳችሁ እንደዛ እየተፋቀራችሁ እንዴት እንደዛ ያደርጋል? ብሎ አሉ አላቅም፣ ማዘር ግራ ገብቶኛል። ጽንሴም ገፍቷል፣ ወደ ቤተሰብ መመለስ አልችልም፣ ምን እንደማረግ ግራ ገብቶኛል አልኩኝና ለሴትየዋ በንባ አና በቃ እንባዬ በጉንጬ ይወርዳል። ሴትየዋም አይዞሽ ልጄ፣ እኔ እንደናት ሆንሻለሁ ብለው አጽናኑኝ። ከዛም የቤቱን ኪራይ እንዳይቆጥርብኝ በማለት ያለችኝ ዕቃ ሰብስቤ እሳቸው አነስተኛ የሆነች ዕቃ ማስቀመጫ ቤት ነበረችና እሱን አጸዳርተው እዛ እንዳርፍ ሰጡኝ። ግሬት ፈጣሪን አመሰገንኩት። በአንዱ ቢበድል በአንዱ አይበድልም፣ አቤቱ ተመስገን አልኩትኝ። ስራዬ በደሌ ኃጢአቴ ወደ ፈጣሪ ባያደርስም፣ ሆኖም ግን እሱ ልጆቹን አይጥልምና አሁንም ወደ ፈጣሪ መጸለይን አላቆምኩም። እንግዲህ ቀኔም ደርሶ ምጤ መጣ። ሴትየዋም ወደ አቅራቢያችን የምታቀው አንድ ሕክምና ነበርና ወደዛ ወስዳ ሁሉን ነገር ነገረችው። እሱም በፍጹም ምንም ክፍያ ሳትከፍል አዋልዳታለሁ በማለት በትህትና ሴትየዋን አናገራት። እኔም በቃ እግዚአብሔርን አመሰገንኩኝ፣ አሁንም ሌላ ምህረትን ቸርነትን ስለሰጠኝ። እንግዲህ ልጽንሱም ተወለደ ወንድ ልጅ ወለድኩኝ። በጣም ደስ አለኝ። ሆኖም ግን የነገ ህይወቴ ምን እንደሚሆን ሳስበው በጣም ግራ ገባኝ። ያለሁባት ሴትዮም በጣም መልካም ስለነበረች ሁሉን ነገር እንክብካቤ ታደርግልኛለች። ልክ እንደ ልጁ አረሰችኝ። በቃ ምን ልበላችሁ፣ ደስተኛ ሆኩኝ። ህይወት እንደ አዲስ ጀመረች። ልጄም በጣም የሚያምር ቆንጅዬ ልጆ ነበረ። ሴትዮም በጣም ትወደዋለች፣ በጣም ትንከባክብልኛለች። እንግዲህም እንደዛ እያለ ልጄ ጠነከረልኝ ወደ ስራዬም ተመለስኩኝ። ቀን ቀን ስራዬን እየሰራሁ ማታ ማታ ከልጄ ከማሳለፍ ጀመርኩኝ። እንደዚያ እንደዛ እያልን ህይወት ቀጠለች። ወደ ቤተሰብም ለመመለስ አሰብኩኝና ለሴትዮዋም አማከርኳት እሳቸውም ጥሩ ሀሳብ ይመስለኛል እናትሽ ምናልባት ልጅ ስታይ ታዝንልሽ ይሆናል አለችኝ። የእሳቸውንም ምክር ሰምቼ ወደ ቤተሰብ አመራሁኝ። ቤተሰብም ስደርስ እናቴ ለተወሰነ ደስተኛ ብትሆንም የአባቴ ነገር ግን ስላስጨነቃት ግራ ገብቷታል። በክፍሌ ውስጥ ለተወሰነ ጊዜ ተሻሽጌ ብቀመጥም ሆኖም ግን ልጅ ስላለ መደበቅ አልቻልኩም። አባቴ የበለጠ ጨራሽ ዲቃ ላይ ዛብኝ መጣች በማለት ቤቱን ሰፈሩን፣ ሀገሩን ቀወጠው። ብቻ ምን ልበላችሁ ሁሉ ነገር ጨለመብኝ። እናቴም የምታረገው ነገር ስላጣች የተወሰነ ገንዘብ ሰታኝ። ወደምኖርበት ተመልሼ ሄድኩኝ ልጄም እያደገ መጣ ያለሁበትን ቤት በጣም ጥሩ ሴት ስለነበረች በድጋሜ ተቀበለችኝ በቀማዘርዬ ህይወት ለኔ ያልሆነችም እዚህ ሆኜ ስራዬን መስራት አለብኝ ብዬ ወሰንኩኝ ስራዬንም እየሰራው እሳቸው ጋር ሆኖም ግን ተጨማሪ ስራ መስራት ስላለብኝ ልጄን አዝዬ ወደ አንዲት አቅጣጫ ለስራ ሄድኩኝ። ደላላውንም አናግሬ ስራ አግኝቶልኝ ስለነበር ወደ መራኝ አድራሻ በወረቀት ተጽፎልኝ እየሄድኩኝ ሳለ አንድ አጋጣሚ ሌላው ህይወት ጨለማ መጣብኝ። በዛ አካባቢ ስመላለስ ያየኝ የነበረ አንድ ጎረምሳ ይጎናተለኝ ጀመር። እኔም በቁጣ እመልስለት ጀመር። እንደዛ እንደዛ እያለ ቀናት ቀናቶችን እያስቆጠረ መጣ። እኔም እዛ አካባቢ እምሰራበት ቤት እየተመላለስኩኝ ስራዬን ቀጠልኩኝ። ሆኖም ግን ያ ጎረምሳ የምመጣበትን የምወጣበትን ጊዜና ሰዓት ያውቅ ስለነበረ ይከታተላይ ጀመር። እኔ ግን እንደዚህ አይነት ነገር ይፈጠራል ብዬ በፍጹም ስላላሰብኩ ስራዬን ቀጠልኩኝ። ልጄ ማደገልኝ አምስት አመት ሆኖታል። እንደዛም እንግዲህ ልጄን ሴትዮዋ ጋ አስቀምጬ አሁንም የተለያዩ ስራዎችን እየሰራሁ ህይወቴን በመግፋት እገኛለሁ። በእውነት ነው የምላችሁ ህይወት እንደዚህ አይነት አጋጣሚ ቢፈጥርም አንዳንዴ ደግሞ መልካም ሰዎች አሉና እኚህ ሴትዮ ያገናኝ ፈጣሪ አመሰገንኩት። በጣም ምርጥ ሴትዮ ናቸው። በእርግጥ ልጅ የላቸው ልጅ አልወለዱም። ሆኖም ግን ልክ እንደኔ አይነት ችግረኛ የሆኑ ሰዎችን እየተቀበሉ የሚያስተዳድሩ ምርጥ ሴት ናቸው። በቃ ምን ልበላችሁ፣ ከምርጥ ምርጥ ከእናት በላይ ለኔ ልጄም በጣም ደስተኛ ነው። ልጄን በጣም ተንከባክበው በፍቅር ነው የያዙልኝ። ወተት ተኮናትረው ልብስ በቃ ምን ልበላችሁ፣ ከቤተሰብ በላይ ቤተሰቤን እስክረሳ ድረስን ያደረሱኝ። ሆኖም ግን ቤተሰብ ነውና መርሳት አልችልም። ሁሌም ስለ እናት ያስባለሁ፣ ሁሌም ስለ ቤተሰቦቼ ይጨነቃለሁ። በነገራችን ላይ ወንድሞቼ ተመርቀው ሁሉም ስራ ይዘዋል። ሆኖም ግን አንዳቸው እንኳን የት እንዳለው ሊፈልጉኝ አልወደዱም። ምክንያቱም አባቴ በጣም ኃይለኛ ነው። ለቤተሰቤ አንድ ሴት ልጅ ብሆንም እንደዚህ አይነት ህይወት፣ ቤተሰቤን ስም ሳስጠራ በቃ ሁሉም ፊታቸውን አዙረውብኛል። ምን ይደረጋል? ህይወትም ፊቷን አዞረችብኝ፣ ቤተሰቤም እንደዛ። እያልኩኝ በአንድ ጎን ውስጤን ቢቆጨኝም በሌላ ጎን ደግሞ እግዚአብሔር አምላክ ሌላ ቤተሰብ ስለሰጠኝ ፈጣሪን አመሰግነዋለሁ። ሳይደግስ አይጣላም አደል የሚባለው። እንግዲህ እንደዛ እያልኩኝ አሁንም ህይወቴን በደስታ ቀጥያለሁ። ልጄም እያደገልኝ የሰባት አመት ሆኖልኛል። በአቅራቢያችንም በሚገኝ አንድ መዋለ ህጻናት አስገቡልኝ። ሴትዮዋ በጣም ደስ አለኝ። እናም እንግዲህ እኔም ስራዬን እየሰራሁ እገኛለሁ። እናም አንድ ቀን አጋጣሚ በጠዋት ተነስቼ ወደዛ ወደ ተጀመርኩበት ስራ አመራሁኝ። ሆኖም ግን ያ ወጣት ሁሌም ሲከታተለኝ ስለነበረ አራት ጎረምሶችን በማዘጋጀት በሚሄድበት አቅጣጫ ይጠብቁኝ ነበረ። ስራዬንም ሰርቼ ወደ አመሻሽ ላይ ስመለስ ግፋ ቢል በግምት ዘጠኝ ኦር አስር ሰዓት ይሆናል። ስመለስም እዛው አካባቢ ድንገት ሳላስብ ከኋ ላይ አፍነው ወደ አንድ ክፍል ይዘውኛ መሩ። እዛ ክፍልም አፍነውን ከገቡ በኋላ በቃ፣ ምን ልበላችሁ የሴትነት ክብሬን ለአራት ተጫወቱበት። ሰላም ጤና ስትልን ውድና የተከበራችሁ የቤተሰብ ሁለገብ ቲዩብ ተከታታዮች፣ በያላችሁበት ሰላማችሁ ብስት ይበልልኝ። እንግዲህ ክፍል ሶስት እንዳዳመጣችሁት ይህን ይመስላል። በቀጣይ ክፍል እስከምንገናኝ በያላችሁበት ሰላም ሁኑልኝ። ለቻናሌ አዲስ የሆናችሁ እንደተለመደው ላይክ፣ ሰብስክራይብ ማድረግ ቤተሰብ ሁኑ። እንዲሁም ቤተሰብ የሆናችሁ ይህንን ቪዲዮ ሼር ሼር በማድረግ ለተለያዩ ጓደኞቻችሁ እንድታደርሱልኝ ስልበቱት እናጠይቃለሁ። በተለያዩ አለማት የምትኖሩ ኢትዮጵያውያን፣ ኤርትራውያን ወገኖቼ ባላችሁበት ፈጣሪ አምላክ ይጠብቃችሁ። ኢትዮጵያ ሀገራችን ሰላም ያርግልን። በሰላም እንደወጣን በሰላም ለሀገራችን ያብቃን። አሜን።